የማዕከላዊ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ከክልሉ አመራር አካዳሚ ጋር በመተባበር ከክልል እስከ ከተማ አስተዳደር ለሚገኙ ለሚዲያና ኮሚኒኬሽን ዘርፍ አመራሮች ለሶስት ተከታታይ ቀናት በኮሚኒኬሽን በገዢ ትርክትና የመሪነት ሚና ላይ ሲሰጥ የነበረው ስልጠና ተጠናቋል። የመሪነት ሚና ላይ ለሰልጣኞች ስልጠና የሰጡት በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ቶሬ የሚዲያና ኮሚኒኬሽን አመራሩ አገልጋይ አመራር መሆን አለበት ብለዋል። የቀድሞ አባቶች በከፈሉት ዋጋ የተገኘው የአድዋ ድል የጋራ ትርክታችን ነው ያሉት ዶክተር ዲላ ሞቶሪ አሁን በሁለተኛው የአርበኝነት ምዕራፍ የኢኮኖሚ ሉዓላዊነትን ለማረጋገጥ በህዳሴው ግድብና በባህር በር ጉዳይ ላይ ገዢ ትርክትን ማስረጽ ይገባልም ብለዋል። የእኛ ጠላት ድህነት ነው። ከዚህ ደግሞ የምግብ ሉዓላዊነታችን ማረጋገጥ አለብን። ይሄን ለማድረግ የሚያስችሉ እንደ ህዳሴ ግድብ አሁን ደግሞ በሀገር ደረጃ ድሮ የነበረው አሁን ደግሞ ሪቫይቫል ሆኖ የመጣው ምንድነው? የዚህ የባህር ባር ጉዳይ የሱም ደግሞ የጋራ ጥቅምን የብሔራዊ ጥቅምን ከማስከበር አንጻር፣ የውጭ ዲፕሎማሲን ከማጠናከር አንጻር፣ ጦርነት ሳይኖር ሰላማዊ በሆነ መልኩ የኢትዮጵያን ጥቅም የማረጋገጥ ጉዳይ የዲፕሎማሲያችን ጤና ማለት ተጠብቆ በዛ ቅኝት የኢትዮጵያን ጥቅም የማስጠበቅ ጉዳይ ደግሞ የጋዥ ትርክት ነው እና በዚህ መልኩ በሁለተኛ የአርባይነ ምዕራፍ ላይ አሁን ያለው ትውል ይህን ታሪክ ሰርተው እንደ ህዳሴ ግድብም የባሄራሽ ወደብ ጉዳይም መልክ የሚይዝበት ጊዜ ሩቅ አይሆን የሚል ነገር ነው ያለን በዚህ ላይ የሚዲያው ህዝቡ መንግስት ሁሉም ሀገር ፍቅር ያላቸው ሀገር ወዳድ የሆኑ ሰዎች ቅድም አገልጋይ መሪ ያልኩት ምንድን ነው ሀገርን የሚወድ ህዝቡን የሚወድ ታሪኩን የሚወድ ትውልዱን የሚወድ ሁሉ ሀላፊነት መውሰድ አለበት በዛ ማዕቀፍ ውስጥ የገዢ ትርክት ትናንትና የሰጠው ስልጠና ይሄንንም ለመገንባት በዚህ ውስጥ ደግሞ የሚዲያ ሴክተሩ ይህንን ከህዝቡ ጋር መግባባት መገናኘት ጤናማነቱን ማረጋጋት አድማሱን የማስፋት ግንኙነቱን የማጠናከር መረጃ የመስጠት በዚህ ኃላፊነት እንዲወጣ ሲባል ነው። ለዚህ ለሚዲያ አመራር ዛሬ ስልጣን ተሰጠ። ከዲጂታል ሚዲያ መስፋፋት ጋር ተያይዞ እንደ ሀገርም ሆነ እንደ ክልል የሚታየውን ሀሰተኛ የማህበራዊ አካውንትና የውሸት መረጃ ስርጭትን ለመከላከል የክልሉ መንግስት በጥናት ላይ ተመስርቶ እየሰራ እንደሚገኝም ዶክተር ዲላ ሞቶሪ ገልጸዋል። ሚዲያ ዘርፉ አንዳንዶች ከቁጥር ውጭ፣ ውጭ አለም ላይ ሆኖ የሚረብሹ ሀገር ውስጥም ሆኖ የሚረብሹ ይኖራል። ይሄ የዲጂታል የሚዲያ አለም ሁኔታ ፌኖሚና ነው፣ ክስተት ነው። ሚዲያ ነጻነት ሲባል ግን ህግ መጣስ ማለት አይደለም። ህዝቦች ግጭት መቀስቀስ ማለት አይደለም። የሃይማኖት ግጭት መቀስቀስ ማለት አይደለም። በሰላማዊ መልኩ በዴሞክራሲያዊ መልኩ ህዝብን ሊያሻግር አብሮነትን አንድነትን በሚያመጣ በሚያጎረብት መልኩ ነው የሚዲያ መጠቀም አለበት ከዚህ ውጭ የሚደረጉ እንቅስቃሴዎች በመሆኑ ህገ ወጥ በመሆኑ የክልሉ መንግስት በዚህ ላይ ጥናቶችን አካሂዷል፣ እርምጃዎችን ወስዷል። በቂ አይደለም አሁንም እየወሰነ ያለ ነው። ቀጣይም የጉዳይ ተጠናክሮ የሚቀጥል መሆኑ በዚህ አጋጣሚ ለማሳወቅ እወዳለሁ። በማዕከላዊ ኢትዮጵያ ክልል እስከ ከተማ አስተዳደር ላይ የሚገኙ የሚዲያና ኮሚኒኬሽን አመራሮች ወቅቱን የሚመጥን ስልጠና በከፍተኛ አመራሮች መሰጠቱን የገለጹት የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ዘሪሁን ይሼቱ ስልጠናው የተሳካና ግቡን የመታ እንደሆነም ገልጸዋል። ሐሰተኛ መረጃን በትክክለኛ መረጃ ከማረም በተጨማሪ ስልጠናውን ለሀገረ መንግስትና ብሄረ መንግስት ግንባታ ማዋል እንደሚገባም ጠቅሰዋል። ዋናው ነገር ኢትዮጵያ ሀገራችን ወይም ክልላችን ከሚለያዩን ይልቅ የሚያሰባስቡን ገዢ ትርክቶች አሉ። ስለዚህ ይሄ የኮሚኒኬሽን አመራር ደግሞ ከነጠላ ትርክቶች አሳሰቦቶ በገዢ ትርክት ላይ በማተኮር የብሄረ መንግስትና ሀገረ መንግስት ግንባታችን ግቡን እንዲመጣ ያሰብነውን የብልጽግና ጉዟችን እንዲሳካ የኮሙኒኬሽን አመራሩ እንደዚሁም የሚዲያ አካላት የበኩላቸውን አስተዋጽኦ በክልሉ ላይም በሀገር ደረጃም አስተዋጽኦ እንዲያበረክቱ አቅማቸውን ክህሎታቸውን የሚያሳድጉበት ስልጠና ነው የተሰጣቸው። የማዕከላዊ ኢትዮጵያ ክልል አመራር አካዳሚ ዋና ዳይሬክተር አቶ ተስፋዬ ብላቴ በበኩላቸው የአመራር አካዳሚው በየደረጃው ለሚገኙ አመራሮች ስልጠናዎችን በመስጠትና በክልሉ የሚያጋጥሙ ተግዳሮቶች ላይ ጥናትና ምርምር በማድረግ የመፍትሄ ሀሳቦችን የሚያቀርብ እንደሆነ ገልጸዋል። ይህው ኃላፊነቱን ለመወጣት ከክልሉ መንግስት ኮሚኒኬሽን ጋር በመተባበር ሚዲያና ኮሚኒኬሽን አመራሮች ስልጠና መስጠቱን ተናግረዋል። እንግዲህ አንዱ ኮሚኒኬሽን ለትርክት ግንባታ ያለው ሚና ያለው አስተዋጽኦ እጅግ በጣም ከፍተኛ ነው። እንደ ሀገራችንም ከትርክት አኳያ ያሉ ችግሮች አሉ፣ እዛና እዚህ የሚነሱ ሀሳቦች አሉ። ስለዚህ አንድ የሆነ ገዢ የሆነ ትርክት ለመገንባት አንድ የጋራ አላማ ያለው ሀገር የበለጸገች ሀገር ለመገንባት በኢኮኖሚ የበለጸገ በፖለቲካ የበለጸገ በማህበራዊ ጉዳይ የበለጸገ ሀገር ለመገንባት ገዢ ትርክት በጣም አስፈላጊ ነው። ለገዢ ትርክት ደግሞ የሚሰርጸው አንዱ በኮሚኒኬሽን እና በሚዲያ ነው ማለት ነው። በእርግጠኝነት አሁን ደግሞ ከነበረው ዝግጅትም ከነበረው ስልጠና ንትንም አንጻር ስናይ ውጤታማ ነው ብሎ መውሰድ ይቻላል። የበለጠ ምን ያህል በተግባር ምዕራፍ በየተሰማሩበት አካባቢ ወረዳና ከተማ አስተዳደር ምን ውጤት አመጡ ደግሞ የሚለው ወደፊት ኢምፓክት አናሊሲስ የምንሰራ ነው የሚሆነው። የማዕከላዊ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ከክልሉ አመራር አካዳሚ ጋር በመተባበር ውጤታማ ሚዲያና ኮሚኒኬሽን ለገዢ ትርክ ግንባታ በሚል መሪ ቃል ለሚዲያና ኮሚኒኬሽን ዘርፍ አመራሮች ባዘጋጀው ስልጠና ላይ ከክልል እስከ ከተማ አስተዳደር ያሉ አመራሮች ተሳትፈዋል።